ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሉ ይድረስ ብለናል። ከእናንተ ከሆነ ካል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ደግሞ በቅደም ተከተል እያጋርናችሁ ቆይታ እናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ የአገር ቤት መረጃ ይዘናል። ዛሬ ግን በአውሮፓ የት ነበራችሁ? በርከት ያሉ ጨዋቶች በየስቴዲየሞቹ በየሊጎቹ ሲካሄዱ ነበረ። በተለይም ተጠባቂ የነበረውም የማንቸስተር ዩናይትድ ፓላስ ጨዋታ ሴልረስት ፓርክ። ከዛ ቀጥሎ ይህ ጨዋታ ሲጠናቀቅ ደሞ ደግሞ ለንደን ስቴዲየም ሊቨርፑል ከዌስታም ዩናይትድ፣ ከዚያ የሳምንቱ ታላቅ ጨዋታ ደግሞ ቼልሲ ካርሰናል ስታንፎርድ ብሪጅ። ሁሉም ጨዋታ ቀልብን የሚስብ ነገር ነበራቸውም፣ በየራሳቸው ተጠባቂ ነበሩ። እናንተ ግን የት ነበራችሁም? በሃሳብ መስጫ ሳጥናችን ላይ ስለ ክለቦቻችሁ፣ ስለ ጨዋታዎቹ፣ ስለ ውሳኔዎቹ አጠቃላይ ድባቡና ስሜታችሁን ብታጋሩን ደስ ይላል። እኛ ጥንቅቅ ያለውን መረጃ በዚህ የመረጃ ሰዓታችን ይዘናል። በአውሮፓ ዙሪያ በርካታ ጥንቅሮችን ነው የምናነሰው። በተለይም አጫጭር ስፖርታዊ መረጃዎቻችን እንደተጠበቁ ናቸው። የፕሪምየር ሊግ የመረጃ ሰዓት በተናጠለ ስናነሳ፣ አምስተኛ ተከታታይ ድል ለቪላ ልዩ ምሽት ነበረ። ሊቨርፑል ወደ ድል ተመልሷል። ኢሳክ ራሱ ግብ አስቆጥሯል። ምናልባት የሊቨርፑልን ተነሳሽነት የሚያመጣ ጨዋታ ብለናችሁ ነበር አስቀድመን። ልዩን ተጫዋች ኮዲ ጋክፖን በጨዋታው ላይ እናነሳለን። በጣም አስደናቂ ነበረ። ከዛ የማንቸስተር ዩናይትድን መረጃ እንቀጥላለን። ዩናይትድ አሸንፏል። ምናልባት ዩናይትድ ያሸነፈው አንድ የሚቸገርበት ሴልኸርስት ፓርክ ላይ ሁለት የሚቸገርበት ሁለተኛ 45 ላይ ሶስትም ሲመራ ነበረ። ዩናይትድ የቆመ ኳስ አስቆጥሯል። በጣም አስደናቂ ቁጥሮች አሉት። ለምን ፍጹም ቅጣት ምቷ ተደገመች ብዙ አወዛጋቢ ጥያቄ ነበር። የዣን ፌሌፔ ማቴታ፣ የጨዋታውን ኮከብ ብሩኖ ሚጌል ፈርናንዴዝን እናነሳለን። ዜርኪዝም ከረጅም ጊዜ በኋላ ገቢ ያስቆጠረበት ነው። ጨዋታው ለዩናይትድ ብዙም ድምታ ነበረው ከተከታታይ ተከታታይ ነጥብ መጣለ በኋላ የመጣ አይደል ነው። ጨዋታውን የተከታተላችሁት ግን ምልከታችሁን አጋሩን። እኛ በመረጃችን ሰፊ ጥንቅር ይዘንበታል። የአርሰናልና የቼልሲ ጨዋታ በብዙ ተጠብቆ ነበረ። አንደኛና ሁለተኛ ሆነው ያደረጉት ፍልሚያ ብቻ ሳይሆን የለንደን ደርቢ ነው። የፕሪሚየር ሊግ ዋንጫ ባይወስንም ግን ተነሳሽነት ሊጨምር የሚችል ጨዋታ ነበረ። ጨዋታው ሳይጀምር በፊት የአርሰናል ተጫዋቾች የጉዳት ዜና ከፍታ ለአርሰናል ስጋት ነበረ። ጨዋታው ሲካሄድ ደግሞ የቢጫ ካርድ ብዛት አስገራሚ ነበረ ከዛ በኋላ የካይሴዶ ቀይ ካርድ ደግሞ መጣ ጨዋታው ብዙ አነጋጋሪ ነገር ነበረው ጨዋታውን የተከታተላችሁት የስታንፎርድ ብሪጁን ምሽት እንዴት አገኛችሁት የአርሰናልም የቼልሲም ደጋፊዎች ምልከታችሁን አድርሱን እኛ በመረጃ ሰዓታችን ሰፊ ጥንቅር ይዘንበታል በቃል ስፖርት ዩቲዩብ ቻናልችን ቆይታ ስታደርጉ ታዲያ ላይክ ማድረግ እንዳትረሱ ለአንድ መቶ ሺህ ሰብስክራይበርን በቃ ዘንድ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉን ለፈጣን መረጃዎቻችን ደግሞ ላይክ እያደረጋችሁ እንድታበረታቱን በአክብሮት ጋብዘን ከሀገር ቤት እንጀምር የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከዩጋንዳ ጋር ያደረጉትን የግማሽ ፍፃሜ ጨዋታ 3 ለዜሮ በሆነ ውጤት ተሸንፈዋል። ዩጋንዳ ማሸነፏን ተከትሎ ለአፍሪካ ዋንጫ ማለፏን ስታረጋግጥ፣ በቀጣይ ከታንዛኒያ ጋር ደግሞ የፍፃሜ ጨዋታ ታደርጋለች። የኢትዮጵያ ወጣት ብሔራዊ ቡድን ከኬንያቻቸው ጋር የሶስተኛ ደረጃን ለማግኘት የሚደረግ ፍልሚያ ይካሄዳል። በነገራችን ላይ ከአንድ እስከ ሶስት የወጡ ናቸው ለአፍሪካ ዋንጫ ማለፋቸውን የሚያረጋግጡት። የሴካፋ ዞኑን ወክሎ ቀይ ቀበሮቹ ወይም ኢትዮጵያን ከ17 ዓመት በታች የደረጃ ጨዋታ የሚያሸንፉ ከሆነ ለ17 ዓመት በታች የአፍሪካ ዋንጫ የሚያልፉ ይሆናል። ለፍጻሜ ካለፉ ሁለት ሀገራት በተጨማሪ ሶስተኛ ደረጃን ይዞ የሚያጠናቅቀው ብሔራዊ ቡድን የሴካፋ ዞኑን ወክሎ ለአፍሪካ ዋንጫ ማለፍ የሚችልበት እድል ለው ማለት ነው። ብሔራዊ ቡድናችን ተሸንፏል። በጣም የሚያስቆጭ አይነት ሽንፈት ነው። ለማንኛውም እድሎች አሉ። አሁንም የመጨረሻውን ጨዋታ በየትኛውም አይነት ግብ ልዩነት ማሸነፍ ወደ አፍሪካ ዋንጫ ብሔራዊ ቡድኑን ስለሚወስደው። የኢትዮጵያ ፕሪምየር ሊግ ስምንተኛ ሳምንት መርሃ ግብሮች መደረግ ጀምረዋል። ፋሲል ከነማ ከወላይታ ዲቻ የነበረው ጨዋታ በፋሲል ከነማና በወላይታ ዲቻ አንድ ለአንድ ተጠናቀቀም ለፋሲል ከነማ ዳግም ናወቀ 43ኛው ደቂቃ ላይ፣ ለወላይታ ዲቻ መሳይ ሰለሞን 51ኛው ደቂቃ ላይ ሁለቱን ግቦች እንደዚሁ ማስቆጠር ችለዋል። ሌላኛው መርሃ ግብር ባህር ዳር ከተማን ከአምናው ሻምፒዮን ኢትዮጵያ መድን ያገናኘ ጨዋታ ነበር። ባህር ዳር አንድ ለባዶ በሆነ ውጤት ድል አድርጓል። መሳይ አገኘው በፍጹም ቅጣት ምት 82ኛው ደቂቃ ላይ በጨዋታ ብቸኛን ግብ ማስቆጠር ሲችል፣ ሌላው በተመሳይ አንድ ለባዶ የተጠናቀቀው ጨዋታ ወልዋሏ ዲግራት ዩኒቨርሲቲ መቀለ ሰባ እንደርታ እንደላደርጓል። ወልዋል አሸንፏል። ውድ ቤተሰቦቻችን ምናልባት ሰርፕራይዝ የሚያደርገው ውጤት ይመስላል። ጌትነት ተስፋዬ 15ኛው ደቂቃም ብቸኛዋን የጨዋታ ግብ ሲያስቆጠር፣ ሌላኛው ጨዋታ በኢትዮ ኤሌክትሪክና ዳማ ከተማ መካከል ተካሂዶ ያለምንም ግብ 0 ለ0 በሆናቸው ውጤት ተጠናቋል። ኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ይቀጥላሉ። በቀጣይ መረጃ ሰዓታችን መርሃ ግብሮቹን ደግሞ እነዚሁም እናስታውሳችሁ ይሆናል። በአውሮፓ የመረጃ ሰዓታችን ጨዋታዎች ተጠናቀው ውጤት እጃችን ላይ ከደረሱት ለአብነት ያክል በላሊጋ ሪያል ሶሴዳድ ከቪላሪያል ያደረጉት ጨዋታ ነበረ። አምስት ግብ አየነበት ጨዋታውን እንግዳው ቡድን ቪላሪያል ሶስ ለሁለት አሸነፈ። የቪላሪያልን የማሸነፊያ ግቦች 31ኛው ደቂቃ ላይ ፔሬስ፣ 57ኛውና 95ኛው ደቂቃ ላይ ሞሊሮ ማስቆጠር ችሏል። በሪያል ሶሴዳድ በኩል ሁለት ግቦችን ሶሎር ስልሳኛውና እንደዚሁም ባርቲያ 87ኛው ደቂቃ ላይ አስቆጥሯል፣ ግን ቡድናቸውን ከሽንፈት ሊታደጉት አልቻሉም። ሌላኛው ተጠባቂ ጨዋታ የነበረው የሴቪያና የሪያል ቤት የደርቢ ጨዋታ ነበረ። ጨዋታው በእንግዳው ቡድን ሪያል ቤት ሁለት ለባዶ አሸናፊነት ተጠናቋል። ፓብሎ ፎርላንስ 54ኛው ደቂቃ ላይ፣ ሰርጂ አልቲሜራ 68ኛው ደቂቃ ላይ ግብ ሲያስቆጥሩ በሴቪያ በኩል ሳኡል ኢስካ ሮሜሮ በሰማንያ አራተኛው ደቂቃ ላይ በቀይ ካርድ ከሜዳ እንደዚህ ወጣበት ነው። የላሊጋ ጨዋታ አጠቃላይ መርሃ ግብሮችና የደረጃ ሰንጠረዥን በቀጣይ መረጃ ሰዓት እናካትተዋለን። በጣሊያን ጨዋታዎች ተጠናቀውም ውጤት እጃችን ላይ የደረሰው ፔዥያን ከኢንተር ሚላን ያገናኘ ጨዋታ ነበረ። ጨዋታው በኢንተር ሚላን ሁለት ለባዶ ድል አድራጊነት ተጠናቋል። ሁለቱን የማሸነፊያ ገቦች ከረፍት በኋላ ላውታሮ ማርቲኔስ 69ኛውና 83ኛው ደቂቃ ላይ ማስቆጠር ችሏል። ለኢንተር በጣም ወሳኝ ድል ነበረ። ሌላኛው መርሃ ግብር ሊሴን ከቶሪኒዮ ያገናኘ ጨዋታ ነበረ። ባለሜዳው ቡድን ሊሴ ቶሪኒዮን ሁለት ላይ አንድ በሆነ ውጤት አሸንፈዋል። ኩሉባሌ 2ኛው ደቂቃና ሚራንዳ 22ኛው ደቂቃ ላይ ሁለቱን የማሸነፊያ ገቦች ሲያስቆጥሩ ለቶሪኖ ብቸኛን ግብ አዳም 57ኛው ደቂቃ ላይ አስቆጥሯል። ውድ ቤተሰቦቻችን የጣሊያን ሴሬ አጠቃላይ ጨዋታዎች እና እንደዚሁም የደረጃ ሰንጠረዡን በቀጣይ የመረጃ ሰዓታችን እንደዚሁም የምናካተተው ይሆናል። በጀርመን ጨዋታ ተጠናቆ ውጤት እጃችን ላይ የደረሰ በዚህ ሰዓት በ ሃምቡርግ እና ስቱትጋርት መካከል የነበረው ጨዋታ ነው። ሃምቡርግ ሁለት ለአንድ በሆነ ውጤት ድል አድርጓል። ጋልቴዝ 17ኛው ደቃ ላይ ቬራስ 94ኛው ደቃ ላይ ሁለቱን የማሸነፊያ ግቦች ሲያስቆጥሩ በስቱትጋርት በኩል ሁንዳቭ 54ኛው ደቃ ላይ ብቸኛዋን ቡድኑን እንግዲህ ወደ አሸናፊነት ያላመጣች ግን ከዜሮ መሸነፍን የታደገች ግብ ብቻ ሆና ተመዝግባለች። በጀርመን ቡንደስ ሊጋም ያው ሌሎች መርሃ ግብሮች እጃችን ለውጤት ስላልደረሰ ተጠናቆ በቀጣይ መረጃ ሰዓት እናካትተዋለን። በፍራንስ ሊጋም ጨዋታ ውጤት እጃችን ላይ ደርሷል። ስትራስቡርግ ብሪስት ያደረጉት ጨዋታ ነው። ብሪስት ሁለት ለአንድ በሆነ ውጤት ድል አድርጓለ ጨዋታውን ለብሪስት ሁለቱን የመሸነፊያ ግቦች ዳንኤል ካስቴሎ በፍጹም ቅጣት ምት 55ኛው ደቂቃ ና መንጄቲ 82ኛው ደቂቃ ላ አስቆጥሯል። ሃሞ ኤሚዮ 11ኛው ደቂቃ ላ ስትራስቡርግን መሪ ቢያደርግም ግን ቡድኑን ውጤት አስጠብቆ ጨዋታውን በድል ሊያጠናቅቁበት ያልቻሉ ነበሩ። የፍራንስ ሊጋ ውድ ቤተሰቦቻችን አጠቃላይ መርሃ ግብሮች ተጠናቀው ውጤት እጃችን ላይ እንደደረሰ ለእናንተ ውድ አድማጮቻችን እንደዚሁ እምናደርሳችሁ ሆናል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ፣ ቤተሰቦቻችን ከሀገር ቤት እስከ ባህር ማዶ ተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ጥንቅር እንሻገር። በፕሪሚየር ሊግ ግን ዛሬ የተነበራችሁ ሴለርስት ፓርክ፣ ለንደን ስቴዲየም ወይስ ስታንፎርድ ብሪጅ? ምልከታችሁን እያጋራችሁን አብራችሁን ቆዩ። በሲቲ ግራውንድ ኖቲንግሃም ፎረስት ከብራይተን ኤንድ ሆቫልቬን ሌላ ተጠባቂ ጨዋታ ነበረ። ጨዋታው በእንግዳው ቡድን ብራይተን ኤንድ ሆቫልቬን ሁለት ለባዶ አሸናፊነት ተጠናቋል። ማክሲም 45ኛው ደቃ ተጠናቆ በጭማሪው አንደኛው ደቃ ላይ ቲዝማሽ 88ኛው ደቃ ላይ ሁለቱን የብራይተን ኤንድ ሆቫልቬን የማሸነፊያ ግቦች ከመረ በማሰረፍ ሲችሉ ሌላኛው የኡናይ ኤምሬው ቡድን አስቶንቪላ ከጨዋታ ብልጫ ጋር ድል የሚባል ነገር ዘንድሮ የራቀውን ወልቭስን አንድ ለባዶ አሸንፏል አሸንፈዋል። ከአማራ 67ኛው ደቂቃ ላይ ብቸኛ ግብ ያስቆጥሯል። በጨዋታው ላይ ውድ ቤተሰቦቻችን፣ ከአማራ አራተኛው ደቂቃ ላይ ብረት ሲመልስበት፣ በወልቭስ በኩል ጄምስ ስትራንድ ላርሰን 16ኛው ደቂቃ ላይ ቫር ተሻረበት። እንዲሁም ያርሶን 45ኛው ደቂቃ ተጠናቅቆ በጭማሪው ደቂቃ ላይ ብረት መልሶበታል በወልቭስ በኩል። ተከታታይ አምስተኛ ድል ለኡናይ ኤምሬው ቡድን አስቶን ቪላ ነበረ የምሽቱ ጨዋታ። በፕሪሚየር ሊግ መርሃ ግብር ሊቨርፑል ከዌስትሃም ዩናይትድ ያደረጉትን ጨዋታ ድል በማድረግ ሊቨርፑል ወደ ድል ተመልሷል። የማሸነፊያ ግቦችን አሌክሳንደር አይሳክ ስልሳኛው ደቂቃ ላይ እንደዚሁም ኮዲ ጋክፖ ዘጠና ሁለተኛው ደቂቃ ላይ ማስቆጠር ችሏል። ፍሎሪያን ቬዝ ለሊቨርፑል ባደረጋቸው 17 ጨዋታ ምንም ግብ ሳያስቆጥር ወጥቷል። ስዊድን ያጥቂ አሌክሳንደር ኢሳክ ለሊቨርፑል የመጀመሪያ የፕሪሚየር ሊግ ግቡ ነው። የዌስትሃሙ ተጫዋች ሉካስ ፓኬታ ቀይ ካርድ መመልከቱን ተከትሎ ቀጣይ ዩናይትድን አይገጥምም። በደረጃ ሰንጠረሹ ላይ ሊቨርፑል 21 ነጥቦችንም እንዲይዝ ያስቻለ ነው። በሳምንቱ አጋማሽ ሊቨርፑል ከሰንደርላንድ ሮፕ እንዲሁም በአንፊልድ ጨዋታ ያደርጋሉ። ሐሙስ ዩናይትድን ይገጥማል። ኦልድ ትራፎርድ ድረስ ሄዶ ዌስት ሃም ዩናይትድ ሊቨርፑል ግን ወደ ድል የመጣበት ነበር። ኮዲ ጋክፖ አንድ ጎል አንድ አሲስት አለው በጨዋታው ላይ እንዳጠቃላይ። በተቃራኒ ቡድን ሳጥን ውስጥ ኮዲ ጋክፖ ሰባ ኳስ ነክቷል። ትልቁ ቁጥር ነው። ብዙ የአንድ ለአንድ ግን ታሸንፏል። ስድስት ይህም ትልቁ ቁጥር ነው። የፈጠራቸው የግብድል መጠን ሶስት ነው። ይህም በሜዳው ላይ ትልቁ ቁጥር ነው። በርካታ ጥፋቶች የተሰሩበት እሱ ላይ ነው። ሁለት ብዙ የግብ ተሳትፎ ያደረገ ሁለት ነው። በዚህ ውድድር ዘመን በፕሪሚየር ሊግ ጨዋታ ከሜዳ ውጭ ጎልና አሲስት ያደረገ የመጀመሪያው የሊቨርፑልም ተጫዋች መሆን ችሏል። ኮዲ ጋክፖ ድንቅ ምሽት ነበረ ለተጫዋቹ ማለት ይቻላል። ሊቨርፑል በሁሉም ውድድሮችም እንዳጠቃላይ የገጠመው ያለውን መጥፎ ውጤት እንዲቀለበስ በማድረግ ላይ ትልቁን ድርሻ ተወጥቷል። ሌላው ኢሳክ ነው እንግዲህ ኢሳክ ወደ ግብ አስቆጣሪነት መጣ። ከቅርብ ጊዜ ወዲህ ውጤታችን አሽቆልቆሎ ነበር። አሁን በጥሩ ማሸነፍ ሂደት ላይ ነን። ይህን ማስቀጠል አለብን ብሏል አሌክሳንደር ኢሳክ ከጨዋታው በኋላ። ምናልባት ለየት ያለው አጋጣሚ ሳላህ ከተጠባባቂ ወንበር መጀመሩ ነው። ሊቨርፑል እንዳጠቃላይ ዘጠኝ ድል እንዳቻ 28 አስቆጠረ 7 ተቆጠረበት አራት ክሊንሺት አለው ከዌስት ሚኔትር ጋር ባረጋቸው ያለፉት 10 ጨዋታም ማንቸስተር ዩናይትድ ከክሪስታል ፓላስ ያደረገው ጨዋታን ብዙ እንደሚፈተንበት ተጠብቆ ነበረ። ጨዋታው ምናልባት የመጀመሪያ አጋማሽ በዩናይትድ በኩል በጣም ደካማ የነበሩበት በብዙ መመዘኛ ዩናይትድን የማይመስል ቡድን አየን። ያውም ዩናይትድ ጠንካራ በሆነበት አጋማሽ ላይ ማለት ነው። አንድ ለባዶ በዣን ፌሌፔ ማቴታ የፍጹም ቅጣት ምትም ግብ ሲመራ ነበረች ንግብ እንመለከታታለን። በተናጠል 36ኛ ደቂቃ ለፍጹም ቅጣት ምት ነበረች። ከዛ በኋላ ግን ዩናይትድ ከረፍት በኋላ ጆሽኳ ዜርኪዚ ሃምሳ አራተኛው ደቂቃ ላይ በጣም ክላስ የሆነች ግብ አስቆጠረ። ምናልባት ብዙ ሲታማ የነበረ ተጫዋች ነው፣ ሜሰን ማውንት በአስደናቂ ሁኔታም ቅጣት ምቱን ብሩኖ አስጀምሮለት፣ ስልሳ ሦስተኛው ደቂቃ ላይ ሁለተኛ ግብ አስቆጥሮ ዩናይትድ ሁለት ለ አንድ አሸነፈ። ዩናይትድ ሀያ አንድ ነጥብ ላይ እንዲገኝ እንደዚ ያስቻለው ነው። ፓላስ እዛው ሀያ ነጥብ ላይ ቀርቷል። ሐሙስ ዩናይትድ ኦልድ ትራፎርድ ላይ ዌስትሃምን ይገጥማል። ሮብ በርንሌ ተርፍ ሙር ላይ ክሪስታል ፓላስን የሚያስተናግድ ይሆናል። የማንቸስተር ዩናይትድ ድል በጣም ወሳኝም ነበረ። በዘንድሮ የውድድር ዘመን በሊጉ ከቆመ ኳስ ማንቸስተር ዩናይትድ አስረኛ ግቡ ላይ ደርሷል። ወደ ቤተሰቦቻችን ዩናይትድ አስረኛ የቆመ ኳስ ነው ያስቆጠረው። ከዚህ ጋር በተያዘ ታዲያ ሩበን ሞሪ ሀሳባቸውን አጋርተዋል። የማይሰሩ ነው የቶዶ አሰልጣኙ ሩበን ሞሪ የቆመ ኳስ በሊጉ በጣም አስፈላጊ ነው ሲሉ ተደምጠዋል። በሊጋችን ውስጥ የቆመ ኳስ በጣም አስፈላጊ ነው ያሉት አሰልጣኙ፣ ምክንያቱም ከሁሉም ተጋጣሚዎች ጋር በጣም ከባድ ነው ጨዋታን ለመወጣት በሌሎች መንገዶች ብቻ ብለዋል። አክሎም የቆመ ኳስ አጠቃቀም ላይ ካልሰራ ቀድመህ ጨዋታውን ትሸነፋለን ብለዋል። እዚህ ላይ ብዙ እንሰራለን ምክንያቱም ለመስራት ብዙ ጊዜ ያለን ገና ብዙ እንማራለን ብለዋል። ስለ ጨዋታ ያነሱት አሰልጣኙ ሶስት ነጥቡ ይገባናል፣ ለደጋፊዎች በጣም ደስተኛ ነኝ ሲሉ ተደምጠዋል ሩቬን ሞሪ። ለዩናይትድ ደጋፊዎች ግን በጨዋታው ዙሪያ መልካታችሁን ብታጋሩ እንዳጠቃላይ የዩናይትድን እንቅስቃሴ እንዴት ገመገማችሁት የሚለውን ከዚህ ቀደም ፍጹም ቅጣት ምት በአንድ ተጫዋች ሲመታ ሁለቴ ኳሱን ከነካው ፍጹም ቅጣት ምቱ ተሽሮ ጨዋታ ይጀመር ነበረ። ሆኖም ያቺ የዩሊያን አለቫሬዝ የፍጹም ቅጣት ምት ኳስ ከተሻረች በኋላ ሕጉ እንዲሻሻል ሆኗል። በዚህ መሰረት አንቀጽ 14 ላይ የተሻሻለው ሕግ ፍጹም ቅጣት ምት ሲመታ ኳሱ ሁለቴ ተነክቶ ጎል ከተቆጠረ ጎሉ ይሻርና ፔናሊቲው እንዲደገም ይደረጋል። በነገራችን ላይ ፍጹም ቅጣት ምቱን ሁለቴ ነክቶት ከሳተው ለተቃራኒ ቡድን ቅጣት ምት ከዛው ፍጹም ቅጣት ምት መምቻው ቦታ ላይ ይሰጣል። ለዛ ነበር ዣን ፌሌፔ ማቴታ ሲመታ ሁለት የነክቶ አስቆጠረው በህጉ መሰረት፣ በአዲሱ ህግ መሰረት ስለማይቆጠር ድጋሜ እንዲመታ ተደርጎ ዣን ፌሌፔ ማቴታ ስድስተኛው ደቂቃ ላይ መሪ አድርጎ ነበር፣ ግን ፓላስን ለድል ያበቃች ግብ አልነበረችም። የሌስሳንድሮ ማርቲኔዝ መመለስ ለቡድኑ በጣም አስፈላጊ ነው። ሁሉም ሰው ዝግጁ መሆን አለበት ምክንያቱም ይህ ወራት ከባድ ስለሚሆኑ ለእኛ በጣም አስፈላጊ ነበር ብለዋል። ከሜዳ ውጪ አራት ጨዋታዎች ያለ ሽንፈት መጓዘን በተመለከተ በቂ አይደለም፣ ሁሉንም ጨዋታ ነው ማሸነፍ ያለብን ብለዋል። ሩበን አሞሪም ከጨዋታው በኋላ በዛው አያይዘው ባነሱት ሀሳብ ብሩኖ ፈርናንዴዝ ሁለቱም አሲስት የሱ ናቸው። በነገራችን ላይ የተቆጠሩት ግቦች ሁለቱም ከቅጣት ምት ናቸው። አንዱን እዛው አስጀምሮለት ሜሰን ማውንት አስቆጠረ። አንደኛው የዘርኪዝን ኳስ ደግሞ ሳጥን ውስጥ ቦታ እንዲይዝ ተነጋግረው ስለነበረ ይሄ የልምምድ አይነት ግብ ነው። ልምምድ ላይ ሰሩበት ይመስላል። ከዚ ውጪ አራት ቁልፍ ኳስ፣ አምስት ረጃጅም ኳሶች፣ ሁለት ክሮሶች፣ አንድ ሹት፣ ሶስት ኳስ ደግሞ ብሎክ አድርጓል። ሲመታ ሁለት ኳስ መልሶ ነጥቋል። ሁለት ኳሶችን ያቋርጧል። ሶስት የመሬት ላይ ግንቶችን አሸንፏል። የማንቸስተር ዩናይትድ እና የፓላስ የጨዋታ ኮከብ ነው። እንደ አምና ሁሉ አሁንም የማንቸስተር ዩናይትድ ከፍተኛ የግብ ዕድል ፈጣሪ፣ ከፍተኛ አሲስት አድራጊ ነው ብሩኖ ፈርናንዴዝ። ሌላ በጣም አስደናቂ የሚባል ጊዜን ከዩናይትድ ጋር አሁንም እያሳለፈ ነው። ብሩኖ ፈርናንዴዝ ማን ዩናይትድን ከተቀላቀለ ጀምሮ 56 የፕሪምየር ሊግ አሲስቶችን በስሙ ማስመዝገብ ችሏል። ከብሩኖ በላይ ለማንቸስተር ዩናይትድ በፕሪምየር ሊጉ ብዙ አሲስቶችን ያስመዘገቡ ተጫዋቾችን በነገራችን ላይ ሦስት ብቻ ናቸው። ሪያን ጊግስ 162፣ ዋይኒ ሩኒ 93፣ ዴቪድ ቤካም 80፣ ብሩኖ ፈርናንዴዝ 56 በመድረስ አራተኛው የማንቸስተር ዩናይትድ የምንጊዜም ከፍተኛ አሲስት አድራጊ ተጫዋችም እንደዚሁ መሆን የቻለበት ነው። በዚህ በሊጉም ብሩኖ ፈርናንዴዝ አምስት አሲስቶችን አድርጓል። ይሄ ትልቅ የሚባለውም ቁጥር ነው። በነገራችን ላይም ከጨዋታውን በኋላ ጨዋታው ድል ማድረግ ለእኛ እጅጉን አስፈላጊ ነበር፣ ባለፈው ሳምንት ካስተናገድነው ሽንፈት በኋላ ሁላችንም ይሄን ጨዋታ ለማሸነፍ ቆርጠን ነበር ብሏል። ሁሉም ተጫዋች ግብ ቢያስቆጥር ደስ ይለኛል፣ በተለይ አጥቂዎች ጆሽ ጓዜር ኪዚ ግብ በማስቆጠሩ በጣም ደስ ብሎኛል ብሏል። ሱ ሜዳ ላይ ለእኛ እጅጉን ይታትራል፣ ይለፋል፣ ስለዚህ ግቡ ይገባዋል ብሏል። የሌሳንድሮ ማርቲኔዝን መመለስ በጣም እንዳስደሰተውና ለቡድኑ ሌላ ተጨማሪ ግብአት እንደሆነም ነው ብሩኖ ፈርና ፈርናንዴስ ከጨዋታው በኋላ በሰጠው ሐሳብ በማንቸስተር ዩናይትድ በኩል የ ጆሽ ኳዜርኪዚ ግብ አስቆጣሪነትን ተመለከትን። በነገራችን ላይ ጆሽኳ ዜርኪዚ ከዲሴምበር 2024 በኋላ ለመጀመሪያ ጊዜ በፕሪሚየር ሊግ ጎል አስቆጥሯል። ጆሽ ባለፉት 24 የሊግ ጨዋታ ላይ ጎል ማስቆጠር ተስኖት ነበረ። በስተመጨረሻም በጨዋታው ላይ ግብ አስቆጠረ። ጆሽኳ ዜርኪዚ በፕሪሚየር ሊጉ ከ364 ቀን በኋላ ነው የመጀመሪያ ግቡን እንደዚሁ በጨዋታ ላይ ማስቆጠር የቻለው። ሌላኛው የቡድኑ ተጫዋች በተመለከተ የሜሰን ማውንትን ማለት ነው አምሳ አንድ ኳስ ንክኪ የነበረው አስር ኳሶችን በመጨረሻ የሜዳ ክፍል ያቀብሏል። ስምንት የመከላከል እንቅስቃሴዎችን አድርጓል። ሶስት ድሪብል፣ ሁለቱ የተሳኩ ነበሩ። ሁለት ክሮስ አደረገ። ሁለት የግብ ሙከራ እንዳስቆጠረ ሌላ በጣም አስደናቂ ምሽት ከዩናይትድ ጋር ያሳለፈ ተጫዋች መሆን ችሏል። እንደዚሁ ሜሰን መውንት በማይሰር ዩናይትድ በኩል ሉክሾ 300ኛ ጨዋታውን ሲያደረግ ዲጎ ዳሎ ደግሞ 150ኛ ጨዋታቸው እንደዚሁ በፕሪሚየር ሊጉ ማድረግም የቻሉበት ነበረ። እንደ አጠቃላይ ደግሞ የፓላስን አስራ ሁለት የሴልሀርስት ፓርክ ያለመሸነፍ ጉዞም ዩናይትድ እንዲያበቃ በቃ ያደረገበት ነበር። ስለ ጨዋታው ተጨማሪ መረጃዎችን እናመጣለን ግን እናንተ እንዴት አገኛችሁ ጨዋታውን መልከታችሁን አድርሱን። የለንደን ደርቢ ጨዋታ በትልቁ ይጠበቅ ነበረ። ቼልሲ በስታንፎርድ ብሪጅ አርሰናልን ያስተናገደበት ጨዋታ ነበር። ጨዋታው አንድ ለአንድ በሆናቸው ውጤት ነው የተጠናቀቀው። ምናልባት ለማን ያስቆጫል የሚለው ግን ትልቁ መወያያ ነጥብ ነው። ምናልባት ጨዋታውን የተመለከታችሁ ምልከታችሁን ላኩልን። በፕሪሚየር ሊግ መርሃ ግብር ቼልሲ ከአርሰናል ያደረጉትን ጨዋታ አንድ ለአንድ በሆናቸው ውጤት አጠናቀዋል። ግብ ለማስቆጠር ቼልሲ ቀዳሚ ነው። ከረፍት በኋላ ቻለው በ48ኛው ደቂቃ ላይ ከማዕዘን ምት ተሸጋግሮ የመጣ ኳስ አስቆጠረ። ሚኬል ሜሪኒ ከሳካ ያገኛትን ኳስ በጭንቅላቱ ገይቶ 59ኛው ደቂቃ ላይ ያቻ ያደረጋቸው። ጨዋታው በዚሁ አንድ ለአንድ ተጠናቀቀ። ቼልሲ በመጀመሪያው አጋማሽ ገና 38ኛው ደቂቃ ነበረ ካይሴዶ በጣም አደገኛ ጥፋት አጥፍቶም ቀይ ካርድ የወጣው በቫርቼክ ተደርጎ፣ ከዛ በኋላ ለ60 ደቂቃ ወይም ለአንድ ሰዓት ቼልሲ በጎዶሎ ተጫዋች ተጫውቶ መምራትም ችሎ ነበር፣ ውጤት አላስጠበቀም፤ እንጂ አርሰናል ነጥቡን 30 ደረሰ፣ ቼልሲ 24 አደረሰ። በሳምንቱ አጋማሽ ሮብ ሊድስ ዩናይትድ ኢላንድ ሮድ ስቴዲየም ላይ ቼልሲን ያስተናግዳል። አርሰናል ሮብ ምሽት ወደ ኤምሬት ሲመለስና ብሬንትፎርድን በፕሪሚየር ሊጉ የሚያስተናግድ ይሆናል። በጨዋታው ላይ ቁጥራዊ መረጃዎችን ከተመለከትን 11 ተጫዋች የነበረው አርሰናል 63 በመቶ ኳስ ተቆጣጥሯል። አስር ተጫዋች የነበረውን ቼልሲን አርሰናል ሶስት የኦፍሳይድ ጥፋት ቼልሲ አንድ አርሰናልም ቼልሲም 3 3 የማዕዘን መታ አገኝቷል። አጠቃላይ ሙከራ ካየን ቼልሲ 11 ነው የሞከሩት፣ አርሰናል 8። በኢላማ መጠበቅ ሁኔታ ካየን ሁለቱም አራት አራት ኢላማውን የጠበቀ ሙከራ አድርገዋል። አጠቃላይ ጨዋታው ላይ ሌሎችም የመዘኛ ቁጥሮችን እንደሞኒ ግብ በግብ ጠባቂ ደረጃ ሮበርት ሳንቼዝም እንዲሁም ዳቪድ ራያም ሶስት ሶስት ያለቀላቸው ኳሶች ያደነዋል። የአርሰናል ተጫዋቾች 15 ታክሎችን ሲፈጽሙ በቼልሲ በኩል 12። አጠቃላይ ኳስ ቅብብል አርሰናል የኳስ ቅብብል ስኬትን ካየን አርሰናል 84 በመቶ፣ ቼልሲ 80 ከመቶ ብቻ። ጥፋት አርሰናል 13 አጥፍተዋል፣ ቼልሲ 12። ቢጫ ካርድ አርሰናል 6 ቢጫ ካርድ አዩ፣ ቼልሲ አንድ ቢጫ ካርድ ነው ያዩት። ግን ሞይሰስ ካይሴዶ 38ኛ ደቂቃ ላይ ደግሞ ቀይ ካርድ ያየበትም እንዲሁ መርሃ ግብር ነበር። ውጤቱን ተከትሎ ውድ ቤተሰቦቻችን ምናልባት የፕሪሚየር ሊግ ደረጃ ሰንጠረዡ ላይ እና ሲቲም ሌሎች ተፎካካሪ ክለቦችን ማለት ነው። ሲቲን የጠቀመ ትልቅ ውጤት ነው። የአምናው ሻምፒዮን ሊቨርፑልም ከመሪዎቹ ብዙ እንዳይረቅ ያደረገ ነጥብ ነው እንደዚሁ ሊመዘገብለት የቻለው ምክንያቱም ከአርሰናል ያለው ነጥብ ልዩነት ወደ ዘጠኝ ዝቅ እንዲልለት ሆኗል። ዩናይትድ ድል አድርጓል። በተመሳሳይ ነጥብ ወደ ዘጠኝ ዝቅ እንዲልለት ሆኗል። የፕሪሚየር ሊግ መርሃ ግብሮች ተደርገው ከተጠናቀቁ በኋላ ምናልባት ግን አሁን ትልቁ መከራከሪያ ጥያቄ አንድ ሰዓት ሙሉ በጎድሎ ተጫዋች የተጫወተውን ቼልሲን አርሰናል እንዴት ማሸነፍ ተሳነው የሚለው ነገር ግን ትልቁ መነጋገሪያ ጉዳይ ነው። ምናልባት ጨዋታው ላይ ቼልሲ የኳስ ቁጥጥር ወይም በፖዚሽን ተበልጧል። ከዛ ውጭ ግን ኢላማውን በጠበቀ ሙከራ እንኳን አራት ለአራት ነበሩ፣ እስከ መጨረሻው ተፋልመዋል። ምናልባት ቼልሲ ካይሴዶ ቢኖርስ የሚያስብል ነው። ግን የአርሰናልም የቼልሲም ደጋፊዎች ስለ ጨዋታው ሀሳባችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። የቸልሲው ተጫዋች ሞይሰስ ካይሴዶ ከ130 የፕሪምየር ሊግ ጨዋታ በኋላ ያየው የመጀመሪያ ቀይ ካርድ ነው። በነገራችን ላይ ቸልሲ በዘንድሮ የውድድር ዘመን በፕሪምየር ሊጉ ጨዋታ አራት ቀይ ካርዶች ተመዞባቸዋል። ሰሞኑን ጠፍቶ ነበር ቸልሲ ቤት ቀይ ካርድ፣ በተለይም በኖቬምበር ወር እንደዚህ አይነት ነገሮችን ከመስማት ቢያንስ ተቆጠበው ነበረ። ቸልሲዎች ዳግም ተመልሰዋል ወደ ቀይ ካርድ በዚህ ሲዝን አራተኛቸው ነው። ይህም ባለፈው የውድድር ዘመን በሙሉ የውድድር ዓመት ከተመለከቱት በእጥፍ የበለጠ ነው። በነገራችን ላይ ሰማዮቹ በውድድር ዘመኑ በአጠቃላይ ሰባት ቀይ ካርድ ተመልክተዋል 2025 ከገባ ማለት ነው። የአንቶኒ ቴይለር የቢጫ ካርድ ብዛት የሆነ ቀይ ቀይ እንዲሸት አድርጎት ነበር ጨዋታው ግን ደግሞ የሞሶስ ካይሴዶም ጥፋት በቢጫ ካርድ ብቻ የሚታለፍም አይነት እንዳልነበረ በግልጽ መናገር ይቻላል። ላርሰናል ጨዋታው ሲጀምር አሳሳቢ ከነበሩት ነገሮች ውስጥ አንደኛው ጉዳት ነበረ ማጋሌሽ እንዳልነበረ ይታወቃል። ስለዚህ ሳሊባ ከማን ይጣመራል ነበረ ትልቁ ሲጠበቅ የነበረው ጉዳይ። ግን በጣም አሳሳቢው ነገር በኋላም ላይ የሳሊባ መጎዳት ነበረ። እና ሳሊባ በጉዳቱ ምክንያት ከጨዋታ ውጭ የሆነ የመድፈኞቹ ዋና አሰልጣኝ ማይክል አርቴታም ዊሊያም ሳሊባ ያጋጠመው ጉዳት የከፋ እንዳልሆነ ጠቁመዋል። በልምምድ ወቅት ምቾት አልተሰማውም ነበር ያሉት አርቴታ ሁኔታውን ለመረዳት ምርመራ ማድረግ ይጠበቅብናል ብለዋል። አክሎም ከባድ ነገር አይመስለኝም፣ ነገር ግን ከዚህ ጨዋታ ውጭ የሆነው በጉዳት ምክንያት ነው ብለው ወሳቸው መግለጫ ሰጥቷል። ከዚህ በኋላ በተጫዋቹ በኩል መቼ ወደ ሜዳ ይመለሳል፣ በሳምንቱ አጋማሽ አርሰናል ለሚያደርገው የፕሪሚየር ሊግ ጨዋታ ሲደርሳል አይደርስም በሚለው ጉዳይ ላይ የሕክምና ምርመራ ውጤቱ እጃችን ላይ እንደደረሰ ለእናንተ ውድ አድማጮቻችን እናደርሳለን። ቃል ስፖርት ዩቲዩብ ቻናል በፈጣን የመረጃ ሰዓታችን የእሁድ የጨዋታ ውጤቶችን አደረስናችሁ። ሰኞ ማለዳ ግን ተጨማሪ ጥንቅሮችን ይዘን እንደምንመጣ ቃል ገባን። ያሁኑን አበቃን።